ጎረቤቴ እቃ ካዋስኩኝ በስርዓት አይመልሱልኝም። ወይም ይበላሻል ወይም ይጠፋል። እቃ በተደጋጋሚ ይጠይቃሉ። እኔ ራሴ ጠይቄ ነው የሚመልሱት። እና በጣም ሲበዛብኝ እያለ የለም እላቸዋለሁ። ይህ እንዴት ይታያል የሚል ጥያቄ። በላጩ ግልጹን መናገር በተደጋጋሚ እቃ ወሰዳችሁ ስለምታበላሹ ስለማትመልሱ አልሰጥም መባል ነው ያለበት። ይሄ መለመድ አለበት። ድፍረት የሚያስፈልግበት ቦታ ደፋር መሆን ሀያ የሚያስፈልግበት ቦታ ላይ ሐያን መጠበቅ ነው የሚያዋጣው። የሚፈለገው እቃው ያለ የለም ማለቱ ውሸትም ሊሆን ይችላል፣ ከነሱም ጋር ያጣል። ሌላ ጊዜ የለም የተባለውን እቃ ቤት ውስጥ ሊያዩት ይችላል። ከዚህ በላጩ ተመራጩ ችግሩን የሚፈታው አልሰጥም፣ አማናን አደራን በአግባቡ ስለማትመልሱ ይባል። በሸሪዓም ቢሆን ማዋስ ግዴታ የሚሆነው የወሰዱትን እቃ በአግባቡ ለሚመልሱ ሰዎችን የሚያበላሹ ከሆነ ከልክ በላይ የሚያዘገዩና ያዋሰው አካል እንዲቸገር የሚያደርጉ ከሆነ መስጠቱ ግዴታ አይሆንም።